ቤተሰቤ በእኔ ፕራይቬት ላይፍ እንዲገባ አልፈልግም። ማለት እኔ የፈለግኩትን የወደድኩትን እንዳደርግ ነው እኔ የምፈልገው፣ ቤተሰቦቼ የሚፈልጉት ታዲያ ግን መስመር ስህተት፣ ትክክል እንዳልሆን። ብሩክ እኮ ጓደኛ ብቻ ሳይሆን ከወንድምም በላይ ነው እና እንግዲህ በነሱ ቤትም ቪዲዮ ለቀዋል። እንዲሁም ደግሞ በኤፍሬም ቤትም ተገንቷል ማለት ነው እና የምር በጣም በጣም በጣም ይለያል። ብሩክ ሀይሚና ብሩክ እንግዲህ ቤኪን ትንሽ አጨልለውታል። የተሰራውን ቪዲዮ አይታችኋል ብዬ አስባለሁ። ብሩክ እንግዲህ በኤፍሬም ቤት ተገኝቶ ማለት ስለ ሁለት ፍቅረኛሞች፣ በፍቅረኛሞች መሀል ቤተሰብ ጣልቃ ቢገባ ምን ማድረግ እንዳለበት አንድ በአንድ ተናግሯል ማለት ነው እና እኔ ምስን ቪዲዮን ቆርጭ አስገባላችኋለሁ ማለት ነው። በጣም ጎበዝና አስተዋይ ነው ማለት ለቤተሰብ ሁሉም ሰው ክብር አለው። ቤተሰብ የሚለውን ነገር መስማት ግድ ነው። መስመራችን ስንስት የሚያስተካክለን ቤተሰብ ነው። ነገር ግን ደግሞ የሚወዱት ሰው ጋር ተለያዩ ሲሉ ደግሞ ያንን ነገር ለማስተካከል ከኛ ይጠበቃል ብሏል ማለት ነው። ያንን የምናስተካክልበት መንገድ ደግሞ ቤተሰብን ፈቃደኛ መሆን አለባቸው ነው ያለ እንግዲህ የኤፍሬምና የያብ ግንኙነት ላይ ቤተሰብ ትንሽ ያለ መግባባት ነገር አለ። ስለዚህ ኤፋን አፈቀችኝ ያብ ሲል እንግዲህ ብሩክ አበባ ገዝቶ ኤፋ ከቡታጅራ ሲመጣ ሄዶ አገናኝቶታል ማለት ነው። እና በጣም ግን ደስ ይላሉ። የምር እውነት ለመናገር በዚህ መሀል ማለት ቤተሰብም እንዴት ነው አለ አይደለም? ቢፈቅዱላቸው ደስ ይለኛል። እንግዲህ አብረው እየኖሩ ነበር። አብረው ከመኖራቸው ሁኔታ እንግዲህ በሀገራችን ወግና ባህል የሚባል ነገር አለ ማለት ከጋብቻ በፊት አብሮ መኖር የሁለቱ ስምምነት፣ የቤተሰብ ፍቃድን፣ የቤተሰብ መስማማትን ይጠይቃል ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? አለሁ ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ አለን እንግዲህ በሁለት ጉዳይ ነው፣ በአጭር ቪዲዮ የመጣሁት ማለት ነው። እውነት ለመናገር ሀይሚና ብሩክ ያለበት ሁኔታ እጅግ በጣም ደስ ይላል። በጣም በጣም ደስ በሚል ሁኔታ በተለይ አዲሱ ቤት ሲገቡማ ፍቅር፣ እንዴት ነው አላደለ? በቃ ሁሉ ነገር ደስ ነው የሚል የምር ማለት ነው። በጣም በቃ አላለም፣ አልተቻሉም። የምር አልተቻሉም። እና ሀይሚ እንግዲህ መብት ነው መብቴ ነው መብትሽ ያልሆነው ምንድን ነው እያላት ነበረና፣ በጣም እንግዲህ እኛም የምንፈልገው የነበር ስስቁ፣ ስትጫወቱ፣ ስትደባደቡ፣ ስትላፉ የሁለት ፍቅረኛሞች በመሃላቸው ያላቸውን ፍቅር እንደዚህ በጨዋታ መልክ ሲወጣላቸውና የልብ የልባቸውን ሲያወሩ ደስ ይላል ማለት ነው። በተለይ ለተመልካችም ደስ እያለው ነው ቪዲዮውንም ይሄ ማለት ነው። እናንተ ስታዝኑ ስትከፉ ነው ተመልካች የሚወዳችሁ ሰው እራሱ በቃ ውስጡ እያዘነ ለመስራት ሁሉ በጣም እንዲያስጠላው ማለት ነው። በራሱ የስራ ስኬል እንኳን ማለት ነው። እና ስለዚህ አሁን ላይ ጨረቃዎች ደስ እያለ ነው ቪዲዮቸውን እያየን ያለው። ቤካን እንግዲህ ትንሽ አስደንግጠውታለኝ ማለት ሀይሚ ምንም ከሀይሚም ያልተጠበቀ ነገር ቤካን አፈቅራለው ስትለው ቤካ እንግዲህ የመሄጃ መቀመጫ ነው ያጠውና ብቻ ግን ያው አብሯ ለመኖሩንም ለማሳወቅ ጭምር ይመስለኛል። ቤካ እንግዲህ ከቤቱ ተደውሎለት ተጠርቶ ነው የመጣ። ባለፈው ደግሞ ፕራንክ ሲደረግ ከቤት ነበረና ጠርተው በሌሊት ነበረ የመጣ። ስለዚህ አጋጣሚ መጥቶ ይመስለኛል። አብሯቸው የሚኖር ሰው ግን እስካሁን እኛ አላወቅንም ማለት ነው። ያም ሆነ ጨረቃዎች የፈቀዱት የሆነው አብሯቸው መኖር ይችላል ማለት ነው፣ በነሱ ፈቃድ። የሀይሚና የብሩክ አብሮ መኖር እሙሽዬ እልል ብላ ነው የተቀበለችው። እንዲያውም ተጋቡ ሲላተኝ በጣም ደስ ብሎኛል። ሀይሚ የእግዚአብሔር ይስጣት ልጄን ሰበሰበችልኝ፣ በጣም ነው ያለችው እና ሀይሚ ተመርቃለች እንዲያውም ማለት ነው ማለት። ስለዚህ የብሩክና የሀይሚ አንድ ላይ መሆን እጅጉን ትልቁ ዋስትና ወይም ትልቁ ኃላፊነት የቤተሰብ ፈቃድ አለበት እና በጣም ደስ ይላል። በጣም ማለት ነው እና አሁን እንግዲህ ኤፍሬም እና ያብ ደግሞ ቤተሰብ አልፈቀዱም። የቤተሰብ ትንሽ አለመግባባት አለ አብረው በመኖራቸው እንግዲህ እሷን ቤተሰብ ጋር ነው ያለችው። ኤፋም እንግዲህ አይታችኋልና ተጠርታ ስትመጣ ብሩክ ይለያ አበባ ገዝቶ ምን ብሎ እንግዲህ ኤፋን አፈቀችኝ ሲለው ሄዶ ጓደኛውን አገናኝቷል ማለት ነው። በጣም ያሳቀኝ ነገር ብሩክ አበባ ተሸክመ እነሱ ወሬያቸውን